ናታን አቤጊል ካጠመደችው ሴራ ዳጣን በጉድ አታረፈችው። አዲስ ደግሞ ዜና ተፈጥሯል ሰላም እንዳረግዘች። አሁን ደግሞ አቤጊል ሰላም እናረግዘች ብላ አሁንም አዲስ ነገር አምጥታለች። እንዲሁም ደሞ። ዳታን ይቅርታን ጠይቋታል። ናታም እንደዛ ብለ መጻፍ አልነበረብን ብላ ዳታ ትንሽ ታቀይመዋለች። ናታም ደግሞ ስለ ዳታ ወደፊት እንደሚገፋበት እና እንደሚያሳምናት እየተናገረ ውስጡን በሀሳቡ ቋጠረ። አሰላሙ አለይኩም ወረህመቱላ በረካቱ ውድና የተከበራችሁ ቤተሰቦቼ እንደትናችሁ ከኔ ጋር ሁሉ ሰላም

እሱም ደግሞ የመጣበት እንግዲህ ችግር አቤጊል ትልቅ ሴራ ነበር በዳጣ ላይ ና በናታ ላይ እየሰራችሁ ስቴፕ እንግዲህ ውሃ ስልኳን የዳጣን እንደያዘችው ኮዱን ክፈችን ሊብላት አስከፈተ። በኋላ ዳጣን አስመስላ እያወራችሁ ነበር እንደምትወደው ና ብዙ ነገራቶች የጻፈችለት ነበር ማነው ለናታ ናታ ደግሞ እየጠረጠረም እንዲሁም ደግሞ ስለሚወዳድ ደግሞ እየጻፈም እየበለሰላት ነበር ማለት ነው። የተጻጻፉት መጨረሻ ላይ ለእናቷ እያሰየቻት ነበር ማለት ነው። እዛ መሀል እንግዲህ ዳታ ወደና ታክራ ስትሄድ ምንድነው የጻፍሽ ብሎ ሲያወራት ምንም እንዳጻፈሽ ሲረዳ በድንገት መጥተው ስልኩን ተቀብላለች ማለት ነው። ዳታ በዛ መሀል እንግዲህ ስልኩን ልትተቀበለች አጥፍተዋል የሜሴጁ ማለት ነው። እና እንግዲህ አንድ ሰው እየታመነ ግን እምነቱን ጥሮ መጥፎ ቦታ እዛ የማይጠረጠርበት ቦታ ሲገኝ በጣም ከባድ ነው። ምክንያቱም ናታ እንግዲህ አባቱም እናቱም ያምኑት አለ ስለሚያምኑት ደግሞ እንደዚ ያለ መጥፎ ነገር አሳስብ እያስባል ብለው አያስቡም ማለት ነው። እና ያን እንግዲህ አቤጊል የጻፈችውለትን ሁሉ እሱ እየመለሰላት ነበር ዳያታ አመስለው ማለት ነው። እናም በዛ እንግዲህ ሴራው እስቲ እንግዲህ አልሆንላትም አቤጌል ተቋርጧል ማለት ነው። አሁን ላይ ደግሞ ናታንና አቤጌል አንድ ላይ ሆነዋል። የአባቱ ምክር ሰምቶ ያው አቤጌልን ተቷል። ብቻህን አትወጣ ያ ተከታተላት ያዛት እንግዲህ እስኪ እየተወሰነ ጸባም ብቀይር ብለው ነበር እንግዲህ በተሻለው አቅም ናታ ተጠገ በሆኑ ውጭም ስትሄድ አብሮ ያስናና ውስጥም ደግሞ ስትቀመጥ ከሱ ጋር አብረው እንድትሆን ፈቅዶላት እየተዝናኑ ነው ማለት ነው። እዚያ መሀል እንግዲህ ናታ የሚወደው ዳጣ ስሆነ ዳጣ ትምጣና ሶስታችንን እናወራለን እያላት ነበር። እሷ ለምንድን ነው የምትመጣው ስለምትመጣው ለምንድን ነው እሷ ነበር ያለችው። ያው አብረው እንድትጫወት ነው ብቻዋን እንዳይደብራት ነው ምናምን ብሎ ሊያመጣን ነበር፣ ነገር ግን ደግሞ ሰላም እየስላለች ሰላም ጋ ሆና ልትሳረፍት መውሰድ ማለት ነው። ዳጣም ያው ወስቶትም ነበር። ነገር ግን ደግሞ ደስ እንድላቸው ወይም ደግሞ ያቺን የቷቢ ግን ደስ እንድላበላ እኔ ሰላም ጋ ጫታለ ተጫወቱ ብላ ነበር ታት የወጣችው ማንኛ ጊዜ ብድግ በሱ ደግሞ ናታ ደግሞ ተዛቴን ማለት ነው እንግዲህ ያን ጊዜ እሷ ተቀናለች ብላ ነበር ማለት ነው። እሱም ደግሞ ተቀናለች ብሎ ነበር። ምክንያቱም ከእሱ ጋር ያላትን ስሜት ምን አይነት እንደሆነ ለማወቅ ቸኩላ መናታ ና ዳጣ ደግሞ እንዲህ ያለው ነገር ውስጥ የለችበትም። ምንም ነገር የለም እና ምንም አላለችም። እናንተ ተጫዋት ብላ ነው ምንስላ ወደ ሰላም ሄደችው ማለት ነው። ዝናብ ግን እሱ በጣም ተናደደ። ሰላም ዬን እንግዲህ ናታን እና ዳጣን ናታን ና ቢግ እንድታረቁ እየነገራቸት ና ካሁን በኋላ ህይወት እንዳስገባ ዳጣ እምትባል እያለሽ እየነገራቸት ነበር። እዞ መሀል ደግሞ እንግዲህ ሰላምዬን አድርጌን አርጉዝሻ እንዴ መች ወተሽ ወደ ውጭ ባሌለሽ እንዴት ሆነ ስትራስቴ እንገጣን ነበር፣ ያው በክርክል በዛ ግን፣ ወደ ማመንም እየሄደች ነበር ሰላም ማለት ነው። ነገር ግን አላመነችላትም ማለት ነው። ይህንን እንትን እናቴ የበሰማ ምን ትላለች እያለችት ነበር። እንግዲህ አቤጊል ያው ለእናቱ አንድ ነገር ስታይ መናገር ነው። እና እናም ደግሞ በጣም ክፍትባት፣ እናቷ ስመጣ ውጭ ላገኘቻ ማለት ነው። ምን ሆነች ነው ስትላት፣ በጣም ለመናገር ፈራሽ፣ ግን ነገር ደግሞ መናገር ስላለባት ተናገረች ማለት ነው። ሰላም አድግዛለች ስታት እንዳለበት ጥፊ ነበር የመታቻት ማለት ነው። ው እናቷ በጣም ታማኝናት በእውነት በጣም ጎበዝ አማታ ማለት በዚህ ከግድክ ሰላም ታረግዘች። አሁንም የዳጣ እናትና ሰላም ማለት ነው የሁኔታ ሁሉ ነገር ያስታውቃል። የሰላም ና የዳጣ እንግዲህ እናትና ልጅ ባይረጋገጥም ያጠራጥራል ማለት ነው። እና በስተመጨረሻ መንገድክ መንገድግ የአቤጊል የአቤጊል ሴራ አሁንም እንደቀጠለ ነው። እንግዲህ ሰላም እናግዝሻለን ብላ በጣም ያስጨንቃሽ ነው። እናተወስነግነቷ ደግሞ በጣም ግብዝ ናት። ከየት ሰማሹ ከየት አድር አመጣሽ ብላ በጥፊ ነበር ያም የመታቻት ማለት ነው። ቀጣይ እንግዲህ የሰላም እርግዝና እውነት ነው ውሸት? እንጠብቃለን። ውድ ቤተሰቦች እንዲሁም ደግሞ የዳታና የሰላም ግንኙነት ምንድን ነው? እናትናናትናጅ እጅ ናቸው። ጊዜ ያጠራጥራል። እኔ ቀጣይ እንመለከታለን። ሰብስከ ያርጋችሁ ቤተሰብ ሁሉ